ሸህ ዑመር ገነቴ እንዲህ ወደ ደገር እንዲህ ወደ ገታ ደግሞ ወደ ዳና ጫሌ ገንደጎራ የተሰየማችሁ ሰው መሆን ሰመውደድ የሚለውን ኪታብ ውሉን የቀራችሁ በሸዋ ከተማ የአገር ዋርካ ሲወድቅ ከቶ ምናላችሁ? የቦረናው አሊም የገነቴው ማርዳ የደጋጎቹ ልጅ የወሎ አይነት ሁሌ ቁመናው ጀርጋዳ ፈትፍቶ የሚያጉር ሰው ኢልም እንደ ፍሪዳ የተሽቦነም ሆነው ከታች ባህድራው ቤት ከላይ በዋሪዳ አማናውን ሳይሸጥ ኪታቡን ሳይዘውር መንገዱ አማረለት ደግሞ እንደነጫሌ ደግሞ እንደ ሸው ኦዳ ወሎን ያህል አገር ቦረናሪ ያህል ቤት በመሻይ ኪታብ አገርና ማጀት ሰርቶ እየሰጣችሁ ከደባትይ ቀዬ እስከ ደገሮች ቤት ሰው መሆን የሚሉት የሰውነት ቂራት እያስነበባችሁ ምን ነው ጀማው ሁሉ ቀለሙን ሳትይዙት ቀልብ እንደነካው ሰው ተው ጀበጀባችሁ። ደረቅ ስብከትማ የቃላት ድርደራ ነጫጭ ጥምጣም ጋር ሞልቷል በደጃችን ሀጃል ወጣል እንጂ አስተስማማ ሆኖ አፍና ቀልባችን በተወሶ ፊደል በወለድ አገር ስንቅ እንኳንስ የሰማይ የምድሪቱን ህይወት ቁመናው ላይ ቀና የአባቶቹን መንገድ ንቆ ያፈረሰው ውራውሬው ሁሉ መሃል መንገዱ ላይ ቀረ በጅማሬ ቀረ በጉተና አፍ በረከሰበት ፊደል ባረጠበት በዚህ ዱልዱም ዓለም ሰውነት በራቀው በጸረሰብ መላስኪታ ቢዘረጋ መድረክ ብሸላለም የተነገረ እንጂ የተሰበከ እንጂ በግብር የጸና አንድም ህይወት የለም። ከህይወት የሚፈልቅ ብዕርና አንደበት፣ ስብከትና ዳዋ በተጧኋረ ቀልብ ትውልዱን ሲያበጃጅ በዘመናት መሃል በርግጥም ሰምተናል። የሰው መሆን ኪታ በሰውነት ሚዛን ይችን ምድር ሲዋጅ የጋለውን እሳት ቃንቄ ወላፈኑን ሲያበርዱ አይተናል፣ የነ ሙፍቲ አንደበት፣ የነ ዑመር አዋጅ። አዳ ምን ዋጋ አለው በጨለማ ወራት በተደናገረው በቀኝ ጀምሮ በግራ በሚያድረው በመውደድ ጀምሮ በጥላቻ መደድ በሚደመድመው እሳት አለ ብሎ ነጥቆ በሚጥለው በዚህ ክፉ ጊዜ ዘመኑን አክርፎ ዙልሙን ተፀይፎ ደጋግ ሰው ሲሄድ ውስጡን ቅር እንዳለው አትጠራጠሩ። ማለዳውሽን ፍርቀኑ ጨለማ ነው። በወሎች ዘንዳ በወልዮቹ ቤት ይኸው ዛሬም ድረስ እየተነገረ አለ። ኪታባችን የእቅራችን ፊደል ሰው ነው መጀመሪያው ሰው ነው ማክተሚያችን። ይሄ ገልቱ ዘመን እብቅና ፍሬው ስንዴና ገበሎ እየተዛነቀ በየሰብጣ ሰርጡ ባጮ ዋርካ ላይ እየተደለቀ ዙልማ ላይም ብሎ የዛውየው ሰንደቅ ምስለን ወደቀ። የዘረኝነት ጉጥ የሃይማኖት ጠገግ ያለው ክፉ ደዌ ነክሶበት በአገሩ ውሸት ጌጥ ተደርጎ ከድሃው ጭጎት ስር እስከ ንጉሥ እልፊ በመስጠናበሩ ይኸው በዚህ ሰሞን የአበሻ ሀሊሞች ዱንያ ተጠይፈው ሞትን አቅፎ ሳሙት ለሐቂቅ አደሩ። እኒያ ደጋጎቹ በየበረሃው ላይ በደረሳነት ሐቅ አንጀታቸው ታስሮ በረሃብ ተወግሮ ነበር ንየታቸው። ከዱንያ ድግስ ጋር የተጣላ ኑሮ እነርሱ ተርበው ዛውያው እንዲቆም ኪታቡ እንዲጸና ነበር ምኞታቸው። እየተናነሱ ጀሊሉን ማተለቅ ነበር ንየታቸው። እየተሰደዱ እየተወገዱ ጀማውን መካደም ነበር መንገዳቸው። ሰውን እየሰሩ ሰውን ማንገስ ነበር ነገረ ሥራቸው። ጫሊ ገንደጎራ ቃሉ ጀማ ንጉሥ ዑመር ዑመር ይላል ዛሬም ኪታባቸው። አባትነት ማለት ለሀገር የተሰጠ ለወገን ለዘመን ለመንገደኛ ሰው ለባዳ ድንገቴ መሆኑን ነገረን መሆኑን አስረዳን። የደገሮቹ ልጅ የገታው ባለሟል ሸህ ኡመር ገነቴ እንዲህ ወደ ራያ እንዲህ ወደ እጁ ደግሞ ወደ ቃሉ ደዌ ረህመቶ ይሄ ጦቢያ ሰው ታሞ ከረማሉ። አሽረው እያለ ኡመር ጋር ተኝቶ እሱ የቀድረው የወሰነው ነገር አይታለፍጠኑ ምን ሰው ቢወዱት ከሞታ ያስጥሉት ካለቀ ዘመኑ ግን ደግሞ ግን ደግሞ ከእኛ ጋር ይኖራል የሙፍቲ ኡመር ቃል ነገረ ኪዳኑ ዛሬም እንላለን ሰዎች ሆይ ሰው ሁኑ። ዛሬም እንላለን ሰዎች ሆይ ሰው ሁኑ። ገጣሚና አንባቢ ጃኖ መንግሥቱ ዘገየ ከዳና መንደራ እስከ ጫሌ ገንደ ጎራ ድረስ በዱአ ያደገው የበጎጆ የቀለሰው በጦይባ ሸለቆ ኑሩ የሚያበራው በሐዋ ላይ ዘልቆ